በአሽከርካሪዎች እንዲሁም በሌሎች መንገድ ተሳታፊዎች የሚፈጸሙ ጥፋቶችና የጥፋቶቹ እርከን ፓርት 24 ከዚህ ቀደም እንግዲህ በ23 ተከታታይ ክፍሎች በአሽከርካሪዎች እንዲሁም በሌሎች ደንብ ተላላፊዎች የሚፈጸሙ የተለያዩ ጥፋቶችና የጥፋቶቹ እርከን እንዲሁም ቅጣቶች አይተናል። በዛሬው በክፍል 24 ፕሮግራማችን ሊትራሊ ከአሽከርካሪዎች ጋር የሚገናኝ ነገር የለም። በእግረኞች የሚፈጸሙ የተለያዩ ጥፋቶች አሉ። እነሱን እናያለን ማለት ነው። በእግረኞች እንግዲህ የሚፈጸሙ የጥፋት አይነቶች አጠቃላይ ስምንት ናቸው። ለዛሬ አራቱ እናያለን። ላይክ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። የመጀመሪያውን የጥፋት አይነት ስናይ ተገቢውን ጥንቃቄ ሳያደርግ መንገድ ያቋረጠ እግረኛ ይላል። እንግዲህ አንድ እግረኛ መንገድ በሚያቋርጥበት ጊዜ ግራና ቀኙ ማየት አለበት። እግረኛ ማቋረጫ መኖሩ ማየት አለበት። ይህንን ሳያደርግ መንገድ ካቋረጠ መቶ ብር ቅጣት ይቀጣል። ስለዚህ እግረኛ ስንሆን ይህን ጥንቃቄ እናደርግ። ሁለተኛው የጥፋት አይነት ለተሽከርካሪ የተፈቀደ መንገድ ላይ ያለበቂ ምክንያት የቆመ ወይንም የተጓዘ ይላል። አስፋልት መንገዶች እንግዲህ አብዛኛውን ጊዜ ለተሽከርካሪዎች ነው የሚፈቀደው። እኛ ግን ያላግባብ የምንቀሳቀስበት ከሆነ ምንቆም ከሆነ የህዝብ ተሽከርካሪዎች ወይ ደግሞ ሜትር ታክሲ እየጠበቅን ከሆነ ልንቆም እንችላለን። ከዛ ውጭ ግን ዝም ብለን መንገድ ላይ መቆም ተሰባስበው መቆም አንችልም ማለት ነው። ይህንን አድርገን ብንገኝ መቶ ብር እንቀጣለን ማለት ነው። ሶስተኛ የጥፋት አይነት የእግረኛ መንገድ በሌለበት መንገድ ቀኝ ጠርዙን ይዞ የተጓዘ ይላል። ይህንን ጥፋት እንግዲህ መንገድ ላይ ካጠፋን መቶ ብር ልንቀጣ እንችላለን ማለት ነው። ስለዚህ የእግረኛ መንገድ በሌለበት ቀኝ ጠርዝ ይዘን መጓዝ አንችልም። በእኛ አገር እንቅስቃሴ መጓዝ ያለበት አንድ እግረኛ በግራ በኩል ነው ማለት ነው። የቀኝ መንገድ ለአሽከርካሪ ነው፣ የግራ መንገድ ደግሞ ለእግረኛ ነው። ለምን አሽከርካሪዎች የቀኝ ጠርዛችን ይዘ ወደኛ በሚመጡበት ጊዜ በቀላሉ ማየት እንድንችል ማለት ነው ማለት ነው። ስለዚህ በተሽከርካሪ አቅጣጫ ግን የምንሄድ ከሆነ ኋላ የመጣውን ተሽከርካሪ በአግባቡ ማየት ስለማንችል ለአደጋ ስለምንጋለጥ መሄድ አንችልም። መሄድ የምንችለው በኩል ነው በግራ በኩል ነው ማለት ስለዚህ የቀኝ መንገድ ይዘን የምንጓዝ ከሆነ መቶ ብር እንቀጣለን ማለት ነው። ሌላው አራተኛው የጥፋት አይነት ስናይ ለእግረኛ መንገድ ተብሎ ከተከለለ መንገድ ውጭ የተጓዘ ይላል። የእግረኛ መንገድ አለ፣ የሳይክል መንገድ አለ፣ የተሽከርካሪ መንገዶች አሉ። ከዛ ውጭ እንግዲህ የእግረኛ መንገዱን ትተን ወይ የሳይክል መንገድ ውስጥ ወይ ደግሞ የተሽከርካሪ መንገድ ውስጥ እየተንቀሳቀስን ብንገኝ መቶ ብር እንቀጣለን ማለት ነው። ስለዚህ እግረኛ ሆነን ስንንቀሳቀስ እነዚህን ጥንቃቄዎች ካላደረግን የመጀመሪያው እና ከፍተኛው ጉዳት እኛን የምንጎዳው የትራፊክ ያደጋ ይደርስብናል። በአካላችን ላይ በህይወታችን ላይ ጉዳት ልናመጣ እንችላለን። በሌሎች አሽከርካሪዎችም ላይ ችግሮችን እንፈጥራለን ማለት ነው። ከዛ በተጨማሪ ደግሞ እነዚህን ጥፋት አጥፍተን የትራፊክ ተቆጣጣሪዎች ወይም የትራፊክ ፖሊሶች ደግሞ ከያዙን እነዚህን ቅጣቶች ይቀጡናል ማለት ነው። ስለዚህ እግረኛ ሆነ መንገድ ላይ በምንቀሳቀስበት ጊዜ እነዚህ ነገሮች ከግምት ውስጥ ማስገባት ያስፈልጋል። ቅድሚያ ለእግረኛ በሚል እንደፈለግን የፈለግንበት ቦታ መንቀሳቀስ አንችልም ማለት ነው። የእግረኛ መንገዶች አሉ፣ የእግረኛ ማቋረጫ ቦታዎች አሉ። አስፓልት ግን ለተሽከርካሪ ነው። ዝም ብለን መቆም፣ ዝም ብለን መጓዝ፣ እንደፈለግን መንቀሳቀስ አይቻልም ማለት ነው። ስለዚህ እነዚህን ጥንቃቄዎች ማድረግ ይገባል ማለት ነው። ይህ እንግዲህ ለአሽከርካሪውም ለእግረኛውም ደህንነት በእጅግ በጣም አስፈለ አስፈላጊ ነገር ነው። አዲስ ኮናችሁ ፎሎ አድርጉ። አሳስቴ ጥያቄ ስለ በኮመንት ሴክሽን ላይ አስቀምጡ። ለሁሉም ይደርስ፣ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ።